ጣቢያችን ካነጋገራቸው የአካባቢው ነዋሪዎች መካከል አቶ አበበ አደቆ፣ አቶ ተሾመ ታደሰ፣ አቶ ሰለሞን ተስፋዬና ወይዘሮ ዘለቃሽ ወዳጁም በሰጡት አስተያየት በስፍራው ረጅም ዓመታትን በኖሩበት ጊዜያት ውስጥ በአካባቢው ምንም የመሬት ናዳም ሆነ የመንገድ ችግር ሳይገጥማቸው መኖራቸውን ገልጸዋል። መንገዱ ቀደም ስል ፒስታ በነበረበት ወቅት ቱቦ በርሜል ቱቦ ነበር ሀዲድ ቀጥታ ነው የተዘረጋው። አሁን አስፋልት ሲሰራ ወደ ላይ ዞረ እንጂ ቀጥታ ተዘርግቶ በነበረበት ወቅት ምንም ችግር አላጋጠመም። ምንጭ ነበረ ከላይ በኩል ቦታው፣ ከላይ በኩል የቤተ ክርስቲያን ቦታ ላይ ባህር ዛፍ ነበረ፣ ገበያ ከብት ተራም ነበረ ግን መሀሉ መንገዱ ምንም አንድም ነገር እንደዚህ ያለ አላጋጠመም። በ2005 ዓመተ ምህረት የአስፓልት መንገድ ከተሰራ በኋላም የመንገድ መሰነጣጠቅ፣ የፈሳሽ መውረጃዎች መሰባበርና በአካባቢው የሚገኙ መኖሪያ ቤቶችና የተለያዩ ተቋማት መፍረሳቸውን አስረድተዋል። አሁን አስፋልት ከተሰራ በኋላ እንግዲህ በተደጋጋሚ መንግስት ከፍተኛ ኪሳራ ውስጥ ገብቷል። የተሰራ ነው ይፈርሳል፣ የተሰራ ነው ይፈርሳል። አሁን ተቆራርሶ ዜሮ ሆነ። አስፓልት ከመግባቱ በፊት ጤናማ ነበረ። አሁን ከ2006 2005 ወዲህ አስፓልቱ ከተጀመረ በኋላ ነው ይሄ መንገድ እንደዚህም ሆነ ጀመረው። እንደምታዩት ዲሽ ቦይ ጠርዝ ላይ ያለው ለብቻው ቦጭቆ አስቀርቶት፣ ናዳው ኤሪያ ያለበት ቦታ ላይ መሬቱ ራሱ ነው አየር ላይ ይሄዳ ያለው ወርዳችሁ ብታዩም ቤቶች ራሳቸው በአየር ላይ ነው የተተከሉ ዛፎች እንሰቶች፣ ሌሎች ሌሎች ነገሮች ቦታቸውን ለቀው ነው እየሄዱ ያሉት። አሁን ቤት እዚህ ጋር የነበረው መኖሪያ ቤት ታች ሰርቪስ ቤቶች ቢያንስ ከ ሀምሳ ና ስልሳ ሜትር በላይ ርቆ ነው እየሄዱ ያሉት። ስለዚህ ምንድን ነው አሁን መንገድ ላይ ዋናው መንገድ መሰነጣጠቅ ነው እየታየ ያለው። እዚ ጋር ደግሞ እየታየ ያለው ምንድን ነው ያ ውሃ መውጫ አቶ አብጦ ነው ያለው። አብጦ አብጦ አሁን እዚህ ጋር የቆምንበት ቦታ ላይ ሊፈነዳ የተዘጋጀ ውሃ ነው ያለው። ስለዚህ ትልቁ ክስተት ትልቁ ችግር የምንጮች መታፈን። ከመንገዱ መበላሸት የተነሳ በተለያዩ ስራዎች የሚተዳደሩ ወጣቶች ንብረታቸው መውደሙን እንዲሁም የመብራትና የውሃ አገልግሎት መቋረጥ ለከፋ ችግር እንዳጋለጣቸውም ይናገራሉ። በጣም ተቸገርን። እዚህ ነዋሪው ውሃ አጠናል። የመንገድ መብራት የለም። ሬሳ ሞቶ መቀበሪያ መሸከም አልተቻለም። እዚህ ቦታ ላይ በጣም ተቸግረን ትልቅ አደጋ ውስጥ ነው ያለ ነው። በጥቃቅንና አነስተኛ ተደራጅተው እንጨት ስራ የሚሰሩ አሉ። ብረትና እንጨት የሚሰሩ አሉ። ሌሎችም ሼድ ውስጥ ያሉ አሉ። ስለዚህ እነዛ ተደራጅቶ ገንዘብም ተበድሮ ነው እየሰሩ ያሉት። ሌሎችም ነዋሪዎች አሁን የመብራት ፖሎች ወድቋል፣ የመንገድ መብራትም የለም። በዛ ጋር በተያያዘ በመንገዱ መገፋፋት ምክንያት ቧንቧዎች ተቆራርጧል። ኢቨን ሰው እንኳን ቢታመም መተላለፊያ የለም። በመሆኑም ለረጅም ዓመታት ከኖሩበት ቤት ንብረታቸው ፈርሶ ከአካባቢያቸው መፈናቀላቸውን ነዋሪዎቹ አስረድተዋል። ይሄ ሙሉ ሰው ተፈናቅሎ ያሁን እየተሰበረው እየተናደው የእኛ አካባቢ ነው እና ህዝብም አካባቢ ሰውም ተሰቃይቶ ስቃይ ላይ ነው ያለው። አሁን ይህን የመሰለ ማህበረሰብን አፈናቅሎ ትልቅ እዚህ ሰፈር ረጅም አመት የኖሩ እናቶች አባቶች በእውነት በጣም በሚያሳዝን መልኩ ማለት ነው ባለፈው ስነሱ እኔስ እዚህ ብዙ ንብረት ወድመዋል። ብዙ ሰራተኞች መአት ሰራተኞች ነበሩ። ምንም ማድረግ ስላልቻልኩ እንዶም ያው ንብረቱ ከነ ይስ መጥብዬ ነው እስካሁንም ታግዬ ያለሁት ና ከዚህ እነሱ በሚያሳዝ መልኩ ቤታቸውን ቤታቸው ደሞ በሚያሳዝ መልኩ ተበድሮ ራሱ ሰርቶ ያን ብድር ሳይከፍሉ ነው የፈረሰባቸው። አሁን ተስፋ ቆርጦ ነ ለምናገር ተስፋ ቆርጦ በቃ የት እንግባ ምን እንውን በሚያሳዝን መልኩ ነው። ያሉ ያሉ ማህበረሰቡ ችግሩን ለመፍታት ተደጋጋሚ ጥረት ቢደረግም ዘላቂ መፍትሄ ማበጀት አልተቻለም። አሁን የችግሩ ስፋት እየጨመረ ስለሆነም መንግስት ዘላቂ መፍትሄ እንዲፈልግላቸው ጠይቀዋል። ሚችለውን ከተማ አስተዳደሩ ለእኛ ያደረገውን አድርጓል። ለምሳሌ ለእኛ ቦታ ሰጥቶናል፣ ቦታ በሳይታችን ልክ ሰጥቶናል። ሁለተኛ ላይ የሶስት ወር የቤት ክራይ ከፍሎልናል በአቅሙ ከዛ ውጪ የንብረታችን ካሳ ለኛ የሚገባን የተደረገልን ነገር የለም። የሚመለከተው አካል ይሄን ችግራችንን የህዝቡን ጩኸት ለቅሶ አይቶ እንዲደግፈን መንግስት የከተማ አስተዳደሩ በጎ ተግባር ፈጽሟል። ቦታ ሰጥቷቸዋል። እዛ ማዶ የምታዩት ቦታ ላይም ቦታ ተሰጥቷቸው ቤት እየሰሩ ነው የሚገኙት። እዛ ከጀርባይ ላይ ይታያል። ቤት እየሰሩ ነው ያሉት። ስለዚህ አሁን አፋጣኝ የሀገር ኢኮኖሚ ነው ያለችው እሷ መንገድ ናት። ስለዚህ በማዳግም ሁኔታ መሰራት ቢችል አሁን እንደሚባለው ትልቅ ሶሉሽን ተፈልጎ የሚሆን ስራ ሳይሆን ለዚህ ምንጭ ትንሽ በቃ ማፍሰሻ ወይ ቢበጅ እኮ በቃ ለዚህ አካባቢ ሶሉሽን ይፈጠራል። ና እውነት የሚመለከተው አካል እንደ ለዚህ መፍትሔ ቢያበጅ የተሻለን እምነት በኩል ያለው በበቂ ሁኔታ ተጠንቶ የምንገለገልበት ሁኔታ መንግስት ቢያመቻች የክልል መንግስትም የዞን መንግስትም ቢያመቻች ጥናት አሁን እየተካሄደ ያለው ጥናት አፋጣኝ ሆኖ ሆኖ ቢገኝ ጣቢያችን ጉዳዩ የሚመለከታቸውን በኢትዮጵያ መንገዶች ባለስልጣን የጅማ ቅርንጫፍ ጽህፈት ቤት ስራ አስኪያጅ የእጅ ስልካቸው ላይ በተደጋጋሚ ቢደወልም ባለመነሳቱ የዚሁ ዜና አካል ልናደርገው አልቻልንም ምላሻቸውን እንዳገኘን የምናሳውቅ መሆናችንን ከወዲሁ ለመግለጽ እንወዳለን